ሰላም ቤተሰቦች እንዴት አላችሁ? ዛሬ በእጃችን እየጻፍን የአማርኛ ፊደሎችን ከአንደኛ ፊደል ጀምረን ሁለተኛ ፊደል፣ ሶስተኛ ፊደል፣ አራተኛ ፊደል ሙሉ እስከ ሰባተኛ ፊደሎች ወደታች እየጻፍን እያነበብን እንለማመዳለን። እንደሚታወቀው የአማርኛ ፊደል ስንት ፊደል ነው? ሰባት ፊደል አሉ አይደለ እስከ መጀመሪያ ሰባትን ፊደል በቁጥር እንጻፋቸው እና ከዛ በዛው እንጽፋለን ማለት ነው። አንደኛ ፊደል እዚህ ጋር ብንጽፍ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት። ስለዚህ ሙሉ የአማርኛ ሰባትን ፊደሎች በእነዚህ እንጽፋቸዋለን ማለት ነው። እሺ ከመጀመሪያው ስንነሳ የሃ ፊደል አለ የምንጀምረው ሀ ፊደልን። አንደኛ ፊደሎችን እስከምንፈልገው ድረስ እንጽፋለን። ቀጣይ ሁለተኛ ፊደሎችን። ይህም ባጭሩ እንድንለማመድ መጻፍም ማንበብም መጥራት እንድንችል ያግዘናል ማለት ነው። እሺ ስለዚህ ከሀ እንጀምራለን። የመጀመሪያው ፊደል ሀ ነው። ቀጣይ ፊደል ለ። አጻጻፉንም እያያችሁ። ቀጣይ ፊደል ሐመሩ ሀ ሀይ ሀመሩ ሃ ሲባል ለሁለቱም በመለየት ለመጥራት ነው። ሀሌታ ውሃ ሲባል ይሄኛው ውሃ ነው። ሀመር ውሃ ሲባል ይሄኛው ውሃ ነው። ሌላ ውሃ ደግሞ አለ አይደለም? ይሄኛው ውሃ ሶስተኛ ውሃ ይሄ ፊደል አለ። ስለዚህ ሶስት አይነት ውሃዎችን ያሉት። ቀጣይ መ ቀጣይ ሰ ቀጣይ ረ ቀጣይ ሰ። ለዛሬ እነዚህ እናያለን ያለን ማለት ነው ሀ ለ ሀ መ ሠ ረ ሰ እንዲህ ደግሞ ሀ ለ ሐ መ ሠ ረ ሰ። በጣም ጥሩ እነዚህን እንጨርስ። እነዚህ ሁለቱ ይሄም ሰ ነው ሲነበብ ይሄም ሰ ነው። እሳቱ ሰ ንጉሱ ሰ ይባላል አይደለም። ንጉሱ ሰይ ይሄ እዚህ ጋር አናት ስላለው ይሄኛው ነው። እሳቱ ሰይ የሚባለው ይሄ ነው ማለት ነው። ስለዚህ እሳቱ ሰ ከተባል ይሄኛው እንፃፋለን። እናስታውሳለን። ይሄ እሳቱ ነው። ይሄኛው ንጉሱ ንጉስ ውሳ፣ እሳት ውሳ። እሺ ቀጣይ ሁለተኛ ፊደሎችን የነዚህን ፊደል ሁለተኛ ፊደል ሶስተኛ ፊደል በዚህ እያንዳንዱ እስከ መጨረሻው እናያለን። በደንብ ተከታተሉኝ። ሁ ሉ ሁ

ሂ ሚ ሂሚሲሪሲ አሁን ሁለተኛ ፊደሎች ስታያቸው እዚህ ጋር በቃ ከጎን ምልክት አላቸው። ከመሀሉ ነው ከጎን ላይ ነው ምልክታቸው እነዚህ ማለት ነው። ሶስተኛ ፊደሎች ደግሞ ከታች እግራቸው ላይ ሂ ምሂ ነው። ሚሲሲ ስትሉ ከጎን የረብ ፊደሎች ቅርጻቸው ስለሚለያይ ነው። አሁን አራተኛ ፊደላቸውን ደግሞ እንጽፋለን። የሀ አራተኛ ፊደል ሀ ላ ሀ የእኛው ረዛ የሚላል ማ ሳ ራ ሳ። እነዚህ ደግሞ ብዙ ጊዜ ምንድን ነው አጭር አጭር እግር ነው ያላችሁ እዚህ ጋር በዚህ በኩልም አጭር ነው የእኛውም አጭር ነው። ሀ ላ ሀ ማ ሳ ራ ሳ ሀ ላ ሃ ማ ሳ ራ ሳ አምስተኛ ፊደል ወይም ባለቀለበት የሚባሉት ፊደሎችን ደግሞ እንጽፋለን። ሄ ሌ ሄ ሜ ሴ ሬ ሴ ሄ ሌ ሄ ሲ ሬ ሲ ቀለበት አላቸው። ቀለበት እያንዳንዱ ሁሉም አብዛኛው አምስተኛ ፊደሎች ምልክታቸው መለያቸው ቀለበት ቀለበት አላቸው። ሶስተኛ ፊደሎች ደግሞ እዚህ ጋር ሸፋፋ እግር አላቸው። ሁለተኛ ፊደሎች ከጎን ነው መሀል ላይ ምናምን። አንደኛ ፊደሎች ምንም ምልክት የላቸውም ማለት ነው፣ በጎን በምናምን የላቸውም። እሺ፣ ስድስተኛ ፊደሎችን ደግሞ በደንብ እናያለን። ስድስተኛ ፊደሎች የሀ ህ

so ho lo ho mo so ro so ይሄን ይመስላሉ። አንድ ጊዜ እናነባቸዋለን እነዚህን ፊደሎች ሙሉ ፊደሎችን ድጋሚ እየጠራን እናነባቸዋለን። ለመጨረሻ በተጨማሪ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ በከታች በስልክ ቁጥር ብትደውሉልኝ እኔ በቴሌግራም ወይም በዋትስአፕ ብታናገሩኝ በሚመቻችሁ ቀን አስተማሪ ተመድቦላችሁ አለም እኔ እናንተን በየቀኑ በምትፈልጉት ሰዓት አማሻሽ ተምናም ኦንላይን መማር እንችላለን ማለት ነው። በስልክ ቁጥር የደወሉልኝ ሀ ለ ሐ መ ሠ ረ ሰ ሁ ሉ ሑ ሙ ሡ ሩ ሱ ሂ

ትምህርት መጀመር የምትፈልጉ በስልክ ቁጥር ይደውሉልኝ። ይህን ቪዲዮ ላይክ ሼር በማድረግ እናንተ ደግሞ መድረስ ላለበት ሰው እንዲደርስ ትብብራችሁን ከእናንተ እንጠብቃለን። አመሰግናለሁ። ሰላም ሆኑልኝ።